ሰማኛለህ

አንቺም እነዚህን ጥያቄዎች መጠየቅ ጀመርሽ። የተዋል ጌታ መሸ መጠየቅ አልነበረብኝ። አረ እኔ ስቀልድ ነው፣ እንኳን ጠየቅሽ። እነዚህን እኮ ጥያቄዎች የምትጠያቸው ልክ ያልሆነ ቦታ ላይ ስትመጪ ነው። ሌላ ነገር እያወራ አታረሳሳይ። የት ነበርክ? ዲቤ ጋር እጄ ነበር ምልቶ አንዳንድ ምክሮችን ልመክረው። ኦርካ ልክ ያልሆነ ነገር ንሰራ አንቺን ነክቶ ዝም እንድለው ጠብቀች ነበር። ነገሮች እንዲባባሱ ለምን ታደርጋለህ? እኔ በፍጹም አላባባስኩ። ያጋደለውን ሚዛን አቃንቼ ነው የመጣሁት። አንተማ ሚዛን አስተካካይ። ያደረገ ከአንድ ቤት አንቺንም እኔንም እንደዚህ ካደረገ ኔ የልብ ልብ ይሰማዋል። ስለዚህ አስደንግጮ መጣ። በጣም ትገርማለህ። ልትነግረኝ ይገባ ነበር። እሱን እርሹ። አሁን አንቺ እንዴት ነሽ? እንደዚሁኝ ኝ ብቻኝ ትታኝ ሄደ። ደግሞ እሻውን የፈለግሽውን ነገር ቅጭኝ። ይቀጣለሁ። እውነት እንዲ? አዎ። ጣፋጭ ራት ትሰራልኛለህ። በቃ ከዛ በእጅ አልበላም። አንተንም ታጎርሰኝ እሺ በቃ እረፍት አድርጊ። በሰላም ነው? በጠዋት እንዲያጣርፍ የጠራኝ። ኡርካ ቤት መጥቶ ነበር። መቼ? ማታ። ምን ላደርግ ጡንቻውን አሳይቶኝ ሄደ። ምን አይነት ድፍረት አግኝቶ ነው? ለምን ሲል ሆነ አልነካህብኝ በሷ መጥተ ሊታገስ አልችልም፣ ማለት በቃ እሱ ግን የሲኖላ ጠበቃ ሆኖ ቀረ። ጠበቃ ሳይሆን እጮኛ። ሲኖላ እጮኛ አይነት ይሉ ማስታወቂያ ሰራብኝ። እንደፈለገ እድሜ ላይ እና ሴትነት ላይ ከተጫወተማ በኋላ በአንዲት ጋለሞታ ሴት ይቀይረኝ? እንደ እንዴ፣ አንቺን እኮ አገባሽ አሉ ብሎ ነው። እኔ እኮ በገዛ ሚስቴ እጮኛ እኮ ነው የተመታሁት፣ የገዛ ሚስቴ። ቆይ ከሲኖላ ጋር አልተፈራረማችሁም እንዴ? እባክሽ አባቷ ካልተፈራረማችሁ ብለን ተፈራርመናል። እስከዛሬ እንዴት ዝም ትላለህ? ዲሁን ሚስቴን ማስኮብለሉና ለሌላ ትዳር ማዘጋጀቱን እያየ ዝም ትላለህ? አልገባኝም። ያው ልክ ስማኝ፣ በዚህ ነገር ተበዳኝነት ሚስቴ ላይ ላይ ሌላ ትዳር ደረበችብኝ ብለህ ፍርድ ቤት ሄደህ ብትከስ ሁለቱንም ወይ ቤት ወረወርናቸው ማለት አይደል? የምርሽን እንደዚህ አይነት ጋል እንዴ? አዎ፣ በደንብ አለ። ታድያ ለምን አንጠቀምበትም? ቆይ እኔ ሞቆ ጠበቃለኝ፣ እሱን እናናግረዋለን። በቃ ፍጠኝ፣ ጊዜ አንስጦ ነይ ተነሽ ገበያ ወተን እንመጣለን ለምን አንቺ የምትፈልጊያቸው ልብሶች በዛው እንገዛለን? አንተ ራስህ ታዲያ ገዝተህልኛት አትልም እኔ እኮ አንቺን ምርጫዎች አላውቃቸውም ምን ምርጫ አለኝ ብለህ እንዴ ታዲያ ከዚህ በፊት እንዴት ነው የምትገዥው በፊት በፊት አባዬ ነበር የሚገዛልኝ ከአሁን አሁን ግን ምንም አይነት ልብስ ገዝቼ አላውቅም ዛሬ ነው የፈለግሽውን መርጠሽ ትገዣለሽ ነይ እንሂድ

ለመጣሽ ይቅርታል ጠይቀ ነው። ኦርካ የመጣት ደግሞ ናፍቀኛል። ሲኖላ ሲኑላ አንቺ ወደ ውስጥ ግቢ። አይ አትግባ። እሷን ይቅርታል ጠይቃት ፈልጋል የሚላት ያን ሁሉ ነገር ካደረግሽ በኋላ እንዴት ለማየድ ድፍረት አገኘች? ኦርካ ሳኮ ነኝ እሳሳታለሁ። በዛ ላይ ደግሞ ሴት ልጅ ነኝ ቀናለሁ። በማፈቅረውና ላገቦ በደረስኩት ሰው አልቅና፣ ሴት ልጅ በዛ ደረጃ ሴት ልጅ ላይ ክፋቱ ቀና። በፊት ብቻችንና የምናሳልፋቸው ጊዜያቶች ትዝ ይልሃል? ሳሎን ሶፋ ላይ፣ ኪችን ምግብ ስንሰራ፣ በቃ ብዙ ነገሮች እንታ ቤት የምናሳልፋቸው ጊዜያቶች ሁሌ እኮ ጥሩ ጊዜ ነበረን። ርካ በቃ አሁን እነሱ ነገር የሉ ጠፍተዋል። እናሽ አልቅና አትቂ ነው የምትለኝ? ሜላት አላስፈላጊ ነገር በማውራት ጊዜሽን አታባል። ኦርካ አሁን ውስጥ እንድንገባ ነው የምትፈልገው? ምን እየሆንሽ በቃ ዝም በል። አሁን የማውራት ሰዓት አደለም። ምን እየሆንሽ? ኦርካዬ፣ አሁን የእናንተ ፍቅር ወሬ የምኖረበት ሰዓት ነው። ቆለንቺ ለምን ክፉ ክፉን እየመረጥሽ ትሰሪያለሽ? ኦርካዬ፣ ምን ይሄ ክፋት አይደለም ናፍቆት ነው። እኔ ለእንደዚህ አይነት ነገር ዝግጁ አይደለሁ። እኔ አዘጋጀአለሁ። እኔ እኮ እንስሳ አይደለሁም። ከፊትህ ግን የአንተ ፍቅር፣ የነገዋ ሚስትክ ለአንተ ፍቅር ለመስጠት እየጠበቀች ነው። እሺ ከኔ ጋር ለመጫወት አልጓጉ? ታዲያ እሺ በላ የኔ ኦርካ፣ አንተ በጣም ልዩ ነክ። ምንድን ነው ምን ነክ ነው? ምን ለመሆን እየሞከርሽ ነው? አታምን ኦርካ፣ እኔ እኮ ሜላት ነኝ። የማታውቀው ነገር አለ ሜላት። አይምሮዬን እየበጠበት ሱ ቆይን ከመሰለ ነገሮትን ወደ ጭቅጭቅ መግባት አለብን። እሻውን ቁርስ ምስጭ አልሰጥህም ኦርካ። ይኸውልሽ ሜላት አትፈታተኝ። መታውቀው ገላ አስጠልቶ ሆነ። አንድ ቀን እንኳን አብረኝ መሆን ያልፈለግከው በገላ ልክ አይምሮ ይሰባ ፍ። ንግግርህን ለማወሳሰብ አትሞክር። አሁን ቁልፉን ሰጠሽኝ። ከዚህ ክፍል እንውጣ። አታስበው፣ መጀመሪያ እኔ እናንተን መዝገብ ስትከፍት ነው ይህንን ቁልፍ የምታገኘው። አሁን ቁልፉን ስጨ። ኦርካ ቀስ በል። ኦርካ ምን እየሆንክ ነው?

ሰሚኛለሽ እኔ ከአንቺ ጋር ምንም አድረጋለት እኔ ደግሞ ፈልጋለሁ ልከ ኪኝ ወደዚ ሆንሽ ጉልበት እንድጠቀም እንዳታደረጊ ኦርካ፣ ቀስበል ይሁልሽ አፍሽን ማዘጊ ከሆነ ከዚህም በላይ ላረግ ይችላል። አሁን የምፈልገውን ነገር ስራረግ ችግረኝ ነው። ሰራላችሁን ኢሜላት አይደለም። ሲኖላ ምንም እንዳትለኝ። ምን ሆነሽ ነው? ምንም። ታዲያ ለምንድን ነው ያለው? በዚህ ቆሻሻ ጃ አትንካኝ። የተፈጠረ ነገር ያለ መስሎሽ ነው እንዴ? ሲኖላ ኦርካ፣ ዝም በለኝ ሲኖላ። እኔን እንደዚህ ትገምችኛለሽ? የሌባ አይነ ደረቅ መልሶ ልብ ያድርቅ ነው የሚባለው። ምን እንደዚህ እንዳደረገሽ አልገባኝም። ከአንተም ብሶ ነው፣ ላይ ልትጮህ ትፈልጋለህ? አልጮኩብሽም፣ ግን እንደ ባለጌ አትቁጠሪ። መዘሞት ብልግና ካልሆነ ለአንተ ምንድን ነው ብልግና? ቀንተሽ ነው ሲኖላ። ቅፍፍ አልከኝ ወርካ፣ ውጣልኝ። ስታስቢው። ኔ ከሜላት ጋር አታብራራልኝ፣ ውጣልኝ። እንደተበሳጨሽ ይገባኛል፣ አታቆሽሸኝ። ሜጃ እንጂ ክብር አይደለም የሌለኝ። ይኸውልሽ የሚጸጸትሽን ንግግር እየተናገርሽ ነው። ተጸየፍኩ ወርካ። እነሱንም አካል ተደሮላቸው እኔ ሚላት አይደለሁም። ጭራሻ ላይላ ፍቅር ሊሰሩብኝ እነሱን ላይ ፍቅር የሚሰሩት እኔ ከሞትኩን ብቻ ነው። እንዴት እንደደከመኝ ብታይ የለ እቴጂ ነው ያናገርኩት ሄጀ አለሽ። እንደ ቅናት ነው የሚመስለሽ? ለምን እቀናለሁ? ያው ወርቃ እኮ ችግር አለበት። ለፍቅር ሰዓት፣ ጊዜ፣ ቦታ አይመጥም። ያው አንቺ ያለሽ እንኳን ደስ አላችሁ። ቆይ እንደዚህ የሚያደርግ ነገር ምን መጣ? ወይስ እኔን አታምነኝ? ከሚላት ጋር ምንም አላደረግኩም አልኳት። ከዚህ በላይ ምን ልላት ፈልጋለሁ? ይህ እኮ እኔ እና ወርቃ ማህል አዲስ ነገር አይደለም። ያው ለአንቺ ነው አዲስ ነገር ይሆነብሽ። ለምንም የሚመለከተኝን ነገር ትነግሪኛለሽ ብታይ ደግሞ በጣም ናፍቆት ስለነበር እንዴት እንደሆነብኝ። ሲኖላ ካላስቸገርኩሽ ልውሰድ፣ ያው አየሩ ቀዝቀዛ ስለሆነ ውሃት ትጅልኛለሽ። ውሀውን ለብ አድርጌው በደምብ እንዳይፈላ መቃጠል አልፈልግም። ውሃውን ላሙቅልሽ። ሜላት፣ ምንድን ነው መኖር ካየው? ቆይ ዛሬ ቀን ልታሳብጂኝ ነው? አንተ ነህ እንጂ ሜላት ያሳበድከኝ። እሺ እኔ አንዴ ውስጥ ገብተን እናወራ

በአንቺ ላይ ምንም ያደረግኩት ነገር የለም። ቆይ ሁለት ሴት ባንዴ ግን ትንሽ አይከብድም? አይደብርም? እና ቆይ ተመልሰሽ የመጣሽው ለመበጥበጥ ነው? ምንም የምበጣብጠው ነገር የለም። እኔ ከጮኜ ጋር ልዝናና ነው የመጣሁት። ሰሚኛለሽ። እኔ እናንቺ የሆነ ነገር ያደረግን መስሏት ሲኖላ እንዲሰማት አልፈልግም። ይሰማታ። እኔ እናንተ እኮ ፍቅረኛ መች ነው? እንደፈለግን መሆን እችላለን። ሜላት እምልሽን ብቻ ስሚኝ፣ እምትለኝን ብቻ ኳምኝ። ብዙ ተጎዳ። ላንቺ ያለኝን ጥሩ ስሜቶች እንዳለ ለቅመሽ እያጠፋሻቸው ነው። እንድትስሜ በመፍቀዴ ነው ባለጌው እኔ ታየው። ውሸትን ደጋግመሽ ስለወራሽ እውነት የሚሆን መስሎሽ ከሆነ በጣም ተሳስተሻል። ልታስቆመኝ አትሞክር ሰሚኛለሽ። የጀመርሽውን ጨዋታ አቁም። አንተ ራስህ አቁም። ይኸውልሽ በቅዱም መንገድ እቀጥላለሁ። የምት ከሆነ ግን እኔ ና ያድርግኝ። ሱር በይ እባክሽ። እሷ ልታጣላን እየሞከረች ስለነበር እሷ ምን አደረገች? መኝታ ቤት በገባ ቁጥር ሱሪህን የምታወልቀው አንተ እንደዚህ እንድታስብ እያደረገች ያለች እሷ ነች አይደል አሁንም እሷን ጥፋተኛ ለማድረግ እየሞከርክ ነው እኔ እኮ እውነቱን እያስረዳሁሽ ነው ነገሩ ልክ ነው እሷ ባታማልልህ ኖሮ እዚህ ሁሉ ስሜት ውስጥ አትገባም ነበረ አማላ ስሜት ውስጥ ከታ ሌላ ነገር እንዲፈጠር ያደረገችው እሷ ነች አይደል ይኸውልሽ በእኔና በሚላት መካከል ምንም ነገር አልተፈጠረም። ግን ለውሸት ይሄን ያክል ቀርብ ሆነ ለምን የሚዋሽ ሰው ጠላ እኔ አልዋሻሁሽም ነው በውሸት እንዳትበለጥ ስለምትፈራ ነው ከመንሽኝ መኝ በቃ እድህ ልታነሳብኝ ነው ነገሩ ወንዶች አንድ አይነት ናችሁ። መጀመሪያ ጥቅላይ ሰለሳላችሁ፣ ከዛ ትክክለኛ ማንነታችሁ ይገለጣል። እኔ ጫፍሽን አልነካሽም፣ ግን ደግሞ ሲኖላ ልታምኚኝ ይገባል። ምንም ብለ ልታሳምነኛ ትሞክር አስጠልተኛል። ሜላት የፈለገችው ይን ነበር። ተሳካላት፣ ደስ ይበላት። የተሳካላትማ ገላህን ስትሰጣት ነው። ቆይኔ ያላደረግኩትም ከማለት በላይ ሽምልን። በቃ ዝም በል፣ አጠገቤ አትድረስ። ቢገባህ እኮ እየሸሸው ነው። አንቺ አትጭ እኔ ራስ ይወጣል ሲኖላ ሲኖላ ሲኖላ! አቤት አቤት። ውሀ አምጥሽለት። አዎ፣ በጣም ጥሩ። ሲኖላ፣ ይሄንን አንሶላ ጣቢ። አላጥፍም እንዴ? ለምን? እኔ እኮ ስለደከመኝ ነው። እኔ የአንቺ አንሶላ ጣቢያ አይደለሁ። አንቺ ግን ሰይሽ፣ የሰው ደስታ ማያስደስትሽ ምቀኛ ነገር ነሽ። ልወጣ ነው። ውጪ። ይህ አችሚላ ደግሞ የጣፋች። ቆይ ምን አስባል እንዴት ነሽ? ዋው፣ ይሄ በጣም ትልቅ ለውጥ ነው። ጭራሽ ደህንነቴን መጠየቅ ጀመርክ። ላይ ማርያ ወድላት የሚባለው እኮ ይኸውልሽ ነው። እሺ፣ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ምንድን ነው የጀመርሽውን ሳጨርሽ መፈርጠጥ? ያሽ እኮ የልጅ ጫወት አይደለም። አንተ ግን ሲመስለኝ ቃላት አጠቃቀም አትችልም። አሁን ሩጫ ፍርጥጫ ከምትል ምነው ጠፋሽ አትልም? ይኸውልሽ፣ አንቺ ቀልድ እኔ ደግሞ በእንደዚህ አይነት ነገር መቀጠል አልፈልግም እሷን ምንድን ነው የፈለከው? እሱን ስትመጭ እንነጋገራለን ናፈከው እንዴ ይሄው ልጅ የምትመጭ ከሆነ ነይ አለበለሳ ጉዳይሽ ነው ምን አይነት ነገረኛ ሴት ነች ወይ ጉድ ይህ ሰውዬ ግን ናፍቀው ጀመር እንዴ መሽቶብሻል በጊዜ ቤትይጀሻል ገና ቀን ነው ደግሞ ቢመሽስ እዚ አላድርም እንዴ አታ ያስፈቀድኩ አይደለም። እንኳን እኔ እማን መንገደኛ እንኳን እየመጣ እዚህ ቤት ይኖራል። እሷ ያገባሽ ቤቱ ግን እኔ መሆኑን አትርሽ። መቼም እየቀጠቀጥክ አታስወጣኝ አይደል ሰሚኛለሽ። እሱ ማንነት አይደለም ግን አሽቀን ጥሬ ነው የምጥልሽ። በየትኛውም መንገድ አስወጣታለሁ ብለ ብትሞክል ጮኸቴን ደፈረኝ ነው ነምለው። እሱን ለማለት ትንሽ ረፈደብሻል መሰለሽ ትላንት ፍቅሬ አበባ የልነት አፈልስ ትለኝ፣ ዛሬ ግን ልታጣጣለኝ እንዳት ሞክር። ታዲያ የተጣለኩ ማጣጣላ ያስፈልጉ ስላፈቀርኩ እንጂ ከዛው በታች የምሆንልህ የተጣልኩኝ አይደለም። አንድም ቀን እንኳን ፍቅረሽኝ አታቂ። ሜላት ቆይ ከጓደኛሽ ጋር ተወራርደሽ ፍቅረኛሽ እንዳደረግሽ ማላቅ ነው እንዴ ይመስልሽ? እሄን እንዴ አወክ? ምንም መማላቀው ነገር የለም እያወክ እንዴ ታብራኝኝ? አፍቅረኝ ነው አይደል? ቆይ ትረሻለሽ። አላፍቅርሽም ስለሽ በተደጋጋሚ ልህዞ ሽራሽ ለማጥፋት መሞከርሽ ራሴ እንዳላጠፋ እንጂ አብረኸኝ እንኳ አፍቅረኸኝ አይደለም። እኔ ልወድልሽ የምችል ፐርሰናሊቲ የለሽ። ቆይ እስከ ዛሬ ለመሻወድከኝ በእኔ መጥቶ ለአንቺ ሽንፈት ስለሆነ እኔ ብተውሽ እራስሽ ሊሆነ ነገር እንዳታደርጊ። አሀ እየረዳኸኝ ነበር ማለት ነው? አዎ አፈቅርሻለሁ ትለኛለህ ነበር እንድልሽ ታስገድጂኝ ነበር። ለምን አብረኸኝ ትተኛለህ? እሱን እኮ የጀመርነው በአንቺ ቁስቆሳ መስሉኝ። እንደዚህ ውሻ እንደሆንክ አላውቅም ነበር። ከመሄድሽ በፊት ምንም ልታስተባብላኝ እንዳትሞክር፣ ልታስቆመኝ እንዳትሞክር። ይኸውልሽ ከመሄድሽ በፊት ለሲኖላ ምንም እንዳላደረግህ እንድትነግሪያት ፈልጋለሁ። ይጠቅመሃል? አዎ። እሺ። ጥራት አንድ ጊዜ ሳሎን ነይ። መሄጃ የላትም ብላሽ አሻንጉሊት ልታደርገኝ፣ አንዳንዴ ከመናገር አልፈሽ ማዳመጥ ልመጅስ። ጨዋታ እኮ እውነታውን አይቀይርም። ይኸውልሽ ሁሉንም ነገር ከሜላት ከራሷ ትሰሚያለሽ። አንዴ ሳሎን ነይ። ሜላት አዎ፣ ቅድም እኔ እና አንቺን ለማጣላት ሁሉንም ነገር ስታስመስል እንደሆነ ከራሷ እንደበት ትሰሚያለች። ስለዚህ አንዴ ነይ። የሚላት ምንም እንዳላደረግን ንገሪያት። እኔና ወርካ ዛሬ ምንም አላደረግ ነው። እኔ ነበርኩ እያስቸገርኩኝ የነበረው ያሁለታችሁን፣ ሁለታችሁን ለመለየት ብዬ ወርካ ንፁሷ ነው። ይህ እንድላት አደል የፈለከው? ምን እያወራሽ ነው? ንገሪያት። ያልከኝን ነገር እነግሪያታለሁ። ሌላ እንድላት የምትፈልገው ነገር አለ? ቆይህ ለሌላ ምልት ነግር ይፈለግሽ እንደዚህ ብለሽ ካልነገርሻት ከአንቺ ጋር እንጣላለን ሲለኝ፣ ያው እኔ ደግሞ ከወርካ ጋር ከመጠላት ብዬ ለአንቺ እንደዚህ ዋሸሁሽ። ውሸት ነው አይደል ማድረግ የሚፈልገው ነገር ስላለ ጠራኝ። ስለዚህ ሁሉንም ነገር ማድረግ የሚፈልገውን አደረገ። ሜላት እውነቱን ንገሪያት። አታሳብጅኝ እያሉ እሷ ምንም አትበላት። ከዚህ በኋላ ምንም ብትል የሚቀየር ነገር የለም። ወይኔ እውነቱን ከማስረዳት በላይ ምን ሊሆን። በግራና በቀኝ ልታሳብዱኝ ነው እንዴ? ሴት ልጅ በግራ ብቻ እንድታደርግ ነው የተፈቀደልህ አንተ። እኮ በቀኝህም ጨምራ ነው የምታብድ የደረስከው። እንደውም እውነቱን ልንገርሽ፣ ናፍቀሽኛል ብሎ ቴክስት አድርጎ ሊን የመጣሁት ምን። ማየት ማመን ነው። ቆይ ላሳይሽ